ሰከንድ አንቺ እኮ ነሽ መጀመሪያ ስለመተት ያወራሽው። መያችሁ ስታመልጥ አመለጠች። እውነትን መጋፈጥ አልቻለችም አመለጠች። ስለመተት የጀመረው ማን ነው መጀመሪያ? እሱ ከመምጣቱ በፊት አሙስ ነው እ የመጣው እሮም መጣ በመተት አደንዝዞ አፍዝዝ አደንዝዝ አለው ብላ ያወራችው ቀድማ እሷ እሷ ይህን ስላለች ይህን ይህ ሰውዬ ይህ ማስረጃውን ይዞ መጣ። እሱ ላይ ነበር እኮ የፈረን ማድረግ ማስረጃ ሳለ

በእኔ አጀንዳ ተደመሰሰባቸው እንጂ ከእኔ በፊት ያሉት ተናግረው መስክረው ወጥተው ሄደዋል። ለእነሱ ምን መፍትሔ የሰጠሻቸው? እኔ ብቻ ባወራ ኦኬ፣ እኔ ነኝ ስላጠፋ ይሆናል። ከእኔ በፊት ለተናገሩት ሰዎችስ ምን ትያቸው? እዚህም አንድ መልስ ነው። እኔ ደለው ይሄን ያልኩት አደለ። እኔ ብቻ ደለው ያልኩት አንድ እኔ አ እነሱ ገሞዝ ገሞዝ አልተከፈልንም አሉ። አንቺ እኮ ጋይስ ምንም የሚለው ዘፈን ነበር ሱ ወይን በወይን መድኃኒት ጥሎብኝ በሚለው ዘፈን ወይን በብርጭቆ አድርጎ አጠጣኝ ማሬ ች ደግሞ እቺ በዘፈን ፈን ወይን ይጠጣል እንዴ? ዘፈን አለ አይደል? አቀመስከኛሉ መድኃኒት በጠላ የሚለው እናት ተደግሞ መስጠት ነው ስራ ገንዘብን በሙሉ አይደል? በኋላ ጥያቄዎቿን ተራ በተራ ጠይቄ እና አልመለስም። ጥያቄዋ ቤተሰቦቿን አላውቅም ብሎ ነበር። አላልኩኝም የሀያ ምናምንሽ ሰው ነበረ። አላውቅም በፍፁም የእኔም ቤተሰብ አታውቅም። ከቤተሰብ ጋር አልተገናኘችም እንጂ የእሷን ቤተሰብ አላውቅም። የእኔም ቤተሰብ ሳይሆን የእኔም ቤተሰብ አታውቅም። የእሷን ቤተሰብ አላወቅ ማለት ነው። ስለ ሷ ቤተሰብ ሲጀመር አልተወራም። ምንም አይነት ግንኙነት አልነበረንም ብሎ ነበር፣ ግን እህቱ መሰከረች። ችግር የለም ቢኖረንም እኮ አለን ብለን እናስብ። ስላለን ሳቢያ ምን ይፈጥ በቃ እኔም ልመንላት ከእኛ የምትሆን ምንም ትሆን ተጀምሩ የሱቅም ስከፍት አልነበረችም ምንም ሳደርግ አልነበረችም። ነበረ ንበል ተለያየን አለቀ በዚህም ይዘጋ። ምክንያቱም ፍቅረኛ ቢትን ምን ይፈጠየለኝም ሲል ቀርሞ እኔ ቤተሰብ ጋር እሱ ለምን እንዲደውል ፈቀሽ? ይሄ ልክ አይደለም። እሱ ለምን መደወል ፈለገ? ያው ራሱ እያለን ጥያቄ ምን መልስ ልመልስ? ሆስፒታሉ፣ ይህ ማለትም ስኳሬ በጣም ከፍ ነው ነበረ። ስኳሬ ከፍ ስለሚል ሆስፒታል እዛው እንከታተልህ ነው። ሆስፒታልም ተኝቼ ኦክሲጅን አጥወኝ ምናምን አደለም፣ ግን የሆነ ነገር ሲፈጠር መርፌ ይሰጡኛለኝ። ቤት የሆኝ ወስዶ መድኃኒት ሊያወርድልኝ አልቻለም። ይህ ንጠላ ምጪ እንደመስል እንደ ገባሽ፣ ሚዩት ተራሽን ጠብቂ ፕሊስ፣ እየረበሽ ነው። እሺ እና ስለዚህ ሆስፒታል ሁኜ ስልክ መደወልም ማውራትም እችላለሁ። መኪና ነበረኝ፣ ከመኪና ጋር ሁኜ እየደወልኩ ነበር ያለው ነገር። እሺ፣ እንዲህ ምልልኝ እፈልጋለሁ። ይፈልጋለሁ። ፈጽሞ በሃይማኖት ፈጽሞ ማል አይፈቀድም። ከዚህ በላይ ማስረጃ ቅርቤ፣ ለምን ነው ምንለው? ለምን ማስረጃ ባያቀርብም እንኳን አልምር። ምክንያቱም ፈጽመሀት ማን ነው የሚለው? የትኛው አባቶች ነው? አይ ልቀጥል፣ እባክሽን ልቀጥል። ትንሽ ኔትወርክ ስለሄደብኝ ቀስት ስላሳየኝ የመጀመሪያው መልስ ምንድን ነበር ያለው ፍቅረኛ ምንግን ነው ያለው? ባይሽኔንጋሽ ባቸ ቤተሰቦቿን አላውቅም ብሎ ነበርም ለሚለው ጥያቄ እኔ ቤተሰቦቿን አላውቅም አላልኩም የእኔም ቤተሰቦች እሷ አታውቅም ነው ያልኩት እንጂ የእሷን ቤተሰቦች አላውቅም አላልኩም ብሏል። እሺ ለአን የእሷን ቤተሰቦች አቃለሁ ወይስ አላውቅም? ምንደስ እኔ እዛው ላይ አንቺ እሷን ቤተሰቦች አላቅም ብለህ አልነበረም? ማለት ስልክ በደወለ ጊዜ እማዬ ብለህ ለምን ደወለ? ማንኛውንም ሰው እማዬ ብዬ ነው ማወራው ብሎ መለሰ አለ ዋትሳፕ ላይ እኔ ማንኛውንም እናት እማዬ ብዬ ነው ማወራው። ማንኛውንም እናት ጋር ስልክ እማዬ ብዬ ነው አዲስ አበባ አግኝታቸው ኳ አግኝቻቸዋለሁ ግን ባላቃቸውም ራሱ ማንኛውንም እናት ማየ ብዬ ነው የማወራው እንጂ እ እሷን ቤተሰቦች አላቅም አላልኩም። እኔ ያልኩት እሷ የኔ ቤተሰቦች አታውቅም ሲል እህቴ ምስክር አመጣች። እሱ አንቺ ቤተሰቦቹን አላቅም ስትይ ዩቱብ ላይ ገብተሽ ከሐስ ከፍ አዳምጪው። እኔ ዩቱብ ላይ ገብተሽ ሌሎ ቤተሰቦቼ በእኔ ምክንያት ልጆቼ እኔ አልኩሽ እውነት አለኝ እውነቱን የደበቀብኝ መረጃ ስለሌለኝ ነው። የሰው መረጃ ግን ነፍ አለኝ። የሰው መረጃ ስለማያስፈልግ ነው። ፍርድ ቤት ቢሆን የሰው መረጃ ከሶስት በላይ እስከ ሶስት ባለው ያስፈልጋል። እዚህ ላይ ግን የሰው መረጃ ህግ ስለሆነ የለም፣ የሰው መረጃ አያስፈልግም። ግን የሰው መረጃ ነፍ አለኝ፣ እውነት አለኝ፣ እግዚአብሔር በሚያውቀው

አንድ ነገር ቢሆኑ ተጠያቂና ተጠያቂ እሱና እሱ ብቻ ነው። ይህም ህዝብ እንዲያቅልኝ እፈልጋለሁ። ሌላው ሙሉ ኢትዮጵያውያን ይቅር እንድትሉ እፈልጋለሁ። በተናገርኩት ቃላት ይቅር በሉኝ በማለት እሸፍናለሁ። ሌላው ኒው ታርጌ እሰማህለሁ ወይም ወይ ደግሞ ታችን እሰማህ እችላለሁ። እሱን ጉዳይ አልተኑን ጉዳይ አልሰማም፣ አልቀበልም። በህግ መሄድ ትችላለች። እስከዛሬ ለምን አልመጣችም? ለቤተሰቦች ጠይቀኝ ለምን በህግ አልሄደችም? ለምን ድጋሚ አልጠየቀችም? እዚህ ውጭ ያለውን የእሱን ይሰማዋለሁ። እሱን ግን ይሰማታል አልችልም። ታስ ነው የሚጠብቅሽ ምን ታድርጊሽ? ስም እዚ ጥያቄ ተበጣለሽ፣ ጭንቅላቶች በኋላ ላይ እንድትጠይቂ ጀምር ጀምር። እሺ አመሰግናለሁ። እውነት ለመነጋገር ዛሬ ዛሬም ተመልሳ እንደዚህ አይነት ሞራል ይኖራታል ብዬ አልገመትኩም። ተመልሳ እንደዚህ አይነት ነገሮችን ታወራለች ብዬ አልገመትኩ እውነት ለመነጋገር ምክንያቱም በትናትና ውለት ስልክ እየተደወለልኝ ስለሷ ሲነገረኝ የነበረው ውስጤን ስለረበሸ ትቸዋለሁ ምክንያቱም ራሷን እንደምታጠፋ አይነት ነገር እንደዚህ አይነት ነገሮች ምክንያቱም 15000 ህዝብ በተሰበሰበበት አንዳንድ ሪከርዶች ልኬልሻለሁ ከመጀመሪያው የባሰ ምክንያቱም በህግ አግባብ እንኳን የሚያስጠይቃት ሪኮርዶች ልክ ልሻለሁ ሜይ ቢ ለህዝብ ቢተላለፍም ባይተላለፍም ዋጋ ስለሌለው ከአንቺ ጋር ይቀመጥ ማለት ነው የተወሰነ ነገር ግን ማለት እፈልጋለሁ እኔ ሱቅ ከከፈትኩኝ ጀምሮ በተለይ ሱቁ ከተከፈተ ከሁለት ዓመት በኋላ ጀምሮ እኔ ሰላም የለኝም ጤና የለኝም በመኖርና ባለመኖር መካከል ነው የነበርኩት አብዛኛውን ጊዜ ማሳልፈው በፀበል አብዛኛውን ጊዜን ማሳልፈው በሕክምና ነው ማሳልፈው። ከነበርኩበት አንጻር እግዚአብሔር ደግሞ ወልዶኛል። ራሴን ማላውቅበት ሰዓት ነበረ፣ በጣም እታመም ነበረ። ሱቁ ነው እንጂ ያለ እኔ አልነበርኩኝም። ሱቁ ነው የነበረው ማለት ነው። እና ትናትና ራሷን ታጠፋለች በሚባልበት ሰዓት ላይ ህዝቡ እውነታውን ያውቃል። ምክንያቱም ከድምፅ በላይ ምንም የለም። ለምን እኔ በህግም ጠበቃ ማለኝና ጠበቃውን በህግ ሊሄድ ሲል ሁሉን ነገር ለእግዚአብሔርና ለህዝቡ ልተው፣ ምክንያቱም ከዚህም በላይ ማስረጃ ማቅረቡ አስፈላጊ ስላልሆነ እግዚአብሔር ምስክሬን። እኔ ከአንድ የሁለት ሶስቴም በህይወት አልነበርኩኝም። አሁን ዲሜጥሮስ ታውቋችኋላችሁ ሁላችሁም። እና በህይወት እንድቆይ ያደረጉኝ እሳችሁ ናቸው። በጣም ይጸልዩልኛል። በጣም ያረጋጉኛል። በጣም ህይወቴ የተመሰቃቀለ፣ እንደ ስሜ ሳይሆን የተመሰቃቀለ ማንነት ነው ያለኝ። በዋናነት ዘመና የመጣችበት ሶስት ነገር ፈልጋል። አንደኛ፣ እውቅና፣ ሁለተኛ፣ ባህል ሀብት ስለሆነ ማስረጃ ይኖረውም፣ በዚህ እንደዚህ እንደዚህ ብዬ አልቅሼ ህዝቡን አሳምኜ ገንዘብ እራሱ መቀበል አለብኝ ነው። ሶስተኛ፣ ትዳሬ መበጥቀጥ ቢ ተሳክቶላታል። ታዋቂ ሆናለች ተሳክቶላታል። ነገር ግን እግዚአብሔር ደግሞ ባይፈጥረኝ ይህም መረጃ ባይኖር ሀቢባንች ራሱ አትለቅኝም ነበረ። በዚህ ድርጅት ውስጥ የአንድ ሰው ህይወት ብቻ አይደለም፣ ከሰላሳ በላይ ሰራተኛ ህይወታችን ተመሰቃቅሎ ነበር። ይህ ማስረጃ ባይኖር ተቀብሬ ነበረ። በነገራችን ላይ እውነት እንደምታስበኝ ባለሀብት አይደለሁም። እኔ እሷ እንደምታስበኝ ባለሀብት አይደለሁም። በሚደረጉብኝ ነገሮች ስራዎችን እየሰራሁ አልነበረም። እግዚአብሔር ምስክር ልጆችን ንሳይ ስራዎችን እየሰራሁ አል ነበር በጣም የምሰራውን ለሰራተኛ ደግሞ እዚህ እንጂ ያን ያክል እህቴን መኪና ሽጬ ያሳከምኩት ስለሌለ እሷን እንደምትለው እንደምታስቡ አይደለም። ለልጆቼ ወተት መግዣ አጥቼ በተቸገርኩበት ሰዓት አለ የመብራት ምከፍለው አጥቼ የመብራት የመብራት ኤስ ጠፍቶብኝ ልጆችን ጎረቤት ያስቀመጥኩበት ጊዜ አለ። አንዳንድ ነገር ሲፈጠር አንተ ባላብትን ይህን አድርግ ሰራተኞች፣ የሆነ ነገር ሲፈጠር ሰው ይህን ይላል፣ ግን እውነታው ሌላ ነው። እኔ እየሰራው ሳይሆን በሕክምናና በጸበል ነው ጊዜ ማሳልፈው። ስለዚህ ስለሰማሁት ስለሰማሁት ምንድን ነው እኔ ዛሬ የፈለግኩት በህዝብ መሀል ቀርባ ይቅርታ፣ ምክንያቱም እንኳን 15 ሺህ 20 ሺህ ሰው በተሰበሰበበት ይቅርና ከአንድ ሰው ጋር ሙኝ እንዲያድርግበት አለሁ። ምክንያቱም የላኩልሽ ሪከርድን ደግመሽ ስሚው። ህዝቡ ያልሰማው አንቺ ሰማሽ። ብዙ ነገሮች አሉ። እንዴት መድኃኒቱን እንደወሰድኩት እዛ ላይ አለ፣ መድኃኒቱን በምን እንደወሰድኩት። እኔ እኮ ህይወቴን በመከራ ነው ያሳለፍኩት ቤቢ። ይህን እሱ ከከፈትኩ ለምን ከፈትኩ ብዬ እግዚአብሔርን ያማረርኩበት ሰዓት አለና እኔ ልለምናት ምፈልገው አሁንም ልለምናት ምፈልገው ነገር እሷ ነገር ራሷን የሆነ ነገር ብታደርግ እንደ ሰውኛ ሊጸጽተኝ ይችላል። ምክንያቱም ዱባይ ለመግባት የምክንያት የነች በሰዓቱ መልካም የነበረች ዛሬ ተሳስታ ይህን አድርጋለች። እኳንስ ስም ማጥፋት በተግባር አድርጋው ምንም አላልኳትም። በተግባር አድርጋው ህይወት የሲን መሰቃቀል ልብን ጭምር ምንም ያደረኩት ነገር የለም። እኔ ጉዳዩ ዛሬ እንዲዘጋ እፈልጋለሁ። ምክንያቱም በየቀኑ የሶሻል ሚዲያ ድረስ በየቀኑ የሶሻል ሚዲያ ድረስ ይሆን አልፈልግም። አንደኛ ስራይን መስራት ፈልጋለሁ ሁለተኛ ደግሞ ያለውበት ሁኔታ የጤና ጉዳይ በጣም ከባድ ስለሆነ ጸበል መሄድን መታከምን በጣም እፈልጋለሁ። ስድስት ዓመት ሰባት ዓመት ሶሻል ሚዲያ ላይ ወጥቼ አርቅ አንገቴን ደፍቼ ስራ ከመስራት ውጭ በጣም ከተደረገበ አንፃር ሰዎችን እፈራለሁ እና አሁንም ልደምናት የምፈልገው በህግ አግባብ ይጀባት ከምትቀጣ ያደረገችው ከአንቺ ጋር ያለው ሪከርድ በህግ ስለሚያስጠይቃት ሁለተኛ ለሶስት ቀን ሙሉ እናንተን አድክመናል፣ ህዝቡን አድክመናል፣ ስራውን ጥሎ እንዲከታተልን አድርገናል። ስለዚህ የበደለችውን ያሳዘነችውን እኔንም በድላኛለች ህዝቡንም ይቅርታ ትጠይቅ። ይቅርታ ከጠየቀች እሷም ስራዋን ትሰራለች፣ ይሄ ራስ ማጥፋት ምናምን የሚባል ነገር ይቀራል። እንደገና ደግሞ እኔ ማይኖሮ ሰብስቤ ስራዎችን እሰራለሁ። በህግ አግባብ የምሄድበትንም አቆመዋለሁ። ስለዚህ ህዝቡን ገብታ ይቅርታ ትጠይቅ። እኔ እንደበደለችን አይደለም፣ ምክንያቱም እንኳን አንድ ዘመን ላይ የራሴ እህት ከገጠር አምጥቼ ለእሷ ብዙ ነገሮች ሁኜ ያሳከምኳት እህቴ ኩንክ ዳኛለች፣ አይደለም ሐሪባ እውነቱን? ትመስክሪያለሽ እናቴን መስመር ላይ አድርጌ ደውዬላታለሁ። ምታስተውሽ ከሆነ ምንድን ነው ያለችው? ታኒቅ ራሴን ከፎቅ ላይ ወረውራለሁ፣ በሀሰት መስክሪ ሊብላ እናቴን ሁሉ ስታሳምን ነበረች። የገዛ እህቴ ማለት ነው። መቀደመ ሲከሰ የነበረ ወንድ ስሙን አልጠራውም። ለሱ ያደረግኩት ነው ያውቃለሁ። ለእኔ የሚገባኝ አይደለም ለእኔ ፈጽሞ፣ ስለ ራሴ እኔ ማብራት ነው አልፈልግም። ለእኔ የሚገባኝ አይደለም። ማለትም ይሄ ድምፅ ባይኖር ሙሉ ላይፍ የተብላሽቶ ነበረ። ትዳሬ ይበተን ነበር። ሰራተኞች ይበተኑ። ምክንያቱም ያለውበትን ያውቃቸው እና ምንድን ነው ልንፈልገው ገብታ ይቅርታ ታድርግ፣ አለበለዚያን ሪከርዶቹ እንዲለቀቁ አደርጋለሁ። እንደገና ደግሞ ነገ እራሷን የሆነ ነገር ብታደርግ ሁላችንም እንደዚህ ወጣ። ፍቅር ዲዛይን ጋር እንደዚህ መቀደመ መጀመሪያ ቀን ስህዝቡ የሰማው እየቆራረጠ እየጫነ ብዙ ነገር የሚያደርገው ነገር አለ። ስለዚህ እውነት አሁን እንዴት ይረዳ? ገብታ ይቅርታ ትጠይቅ፣ ከዛም በኋላ ወደ ሌሎች መንገዶች እንሄዳለን። ብዙ ማውራት የምንፈልጋቸው ነገሮች አሉ። ዛሬ እድሉ እንድሰጪ ይፈልጋለሁ። ዛሬ እድሉ እንድሰጪ ይፈልጋለሁ። ገብታ ይቅርታ ትጠይቅ። እምቢ ካለች ሪከርዶችን ትለቂልኛለች ማለት ነው። አመሰግናለሁ። ሶዲያ፣ ና ገብተሽ ይቅርታ ጠይቂ ለህዝቡ፣ ካለብለዛ በህግ የሚያስጠይቅሽ ብዙ ሪከርዶች ተደርገሻል። በጣም ብዙ ነገር ስትይ እዚህ ቤት ውስጥ ሳይሆን ከዚህ ቤት ውጪ ፍላውር እየላከች ነው። ሞድሬተሮች አስገቧት። በረጁ ቦታ ነበር። የምናገረው እኔ ራሴን አጠፋለው አላልኩም። ማጥፋትም አልፈልግም። እንዴት አስቦ እንደመጣለት ነው አላቅም። እኔ ራሴን አላጠፋም፣ መቼምም አላደርገውም። እውነት አለኝ፣ በጣም እውነት አለኝ። አሁንም ሳልፈራ የምነግርሽ እውነት ስላለኝ ነው። በአባቶች እንሄድ ያልኩት እውነት ስላለኝ ማለት ነው። እኔ ራሴን አላጠፋም። የእናቱን ስልክ ቁጥር አላቅም፣ አልደወልኩም። ከማንም ጋር ስልክ አልደወልኩምም አጠፋለውም አላልኩም። ይሄም ደግሞ ካለ እኔ ችግር የለብኝም። ሌላውን እንቴና ይቅርታ ትጠይቂያለሽ፣ አጠይቂ እሱን ብቻ፣ ሌላ ማብራሪያ ጥ አለም እኮ ጠይቂኝ እያለሽ ያለው ህዝቡን ይቅርታ ጠይቂ ነው እያለሽ ያለው። አንደኛ ይኸውልሽ፣ እኔና እሱ አባቶች አንምልም የሚለው ነገር ካለ ሃቢባ እንድትረጅኝ አሁንም፣ ፍትሃዊ ሆኝልኝ በእግዚአብሔር። እሺ፣ እሺ፣ እውነት አደለም እውነት ነው አይደለም፣ የሚፈልጉ አርጋብኛለች ካለ እንማል። እኔ አላደረግኩም ስል እምላለው። በቃ መሀላ ነው የሚለየው። አይ ማለት ነው እንዴት መድኃኒት የሰጠሽው የሚያወራበትን ቪዲዮ የምታወሪበትን ቪዲዮ ላሳይ። አንቺ ያው ልጅ፣ ቆይ ህዝብ እኔ አይደለም ፈርድ ህዝቡ ይፍረድ። ይማል ወይ ሳይማል የሚለውን ህዝቡ ይፍረድ እና ከኮመንት ተመ ከህዝቡ ተቀበል። በአባቶች አስደውዬ ጠራዋለው ተራውለው እዚህ ጋር አሁን የምጠይቀው በአባቶች አስደውዬ አንቺም እንድትፈርጅ አልፈልግም። እዚህ ጋር ህዝቡ እንዲያቅልኝ የምፈልገው ለልጁ መድኃኒት አላደረኩም። ቮይስ አድርጌያለው። አዎ ቮይሱን ያደረኩት ራሱ ባለበት ነው። እኔ አሁንም መድኃኒት እንዳላደረኩበት እምላለው። አላደረኩም። ማድረግም አልፈልግም አይላ መድኃኒቱን እንዴት አድርጋ በምን ማጠጣት እንዳለባት ስጠይቅ አንድ የተረጋገለው ራሱ ህዝቡን ግን በእኔ ጉዳይ በአንዳንድ ነገሮች ጉዳይ ሀያ አምስት ሺ ህዝብ በነበረበት ስላጉላላዋቸው በጣም ዝቅ ብዬ ይቅርታ አድርጉልኝ። በተለይ ስም ጠራች ብላችሁ ለሰደባችሁኝም ሊያላችሁኝም ልጆች እውነት ነው ስም ጠርቻለው። መጥራት አልነበረብኝም ከሆነ ይቅር በሉኝ ብያለው ሁላችሁንም ይቅርታ እዚህ ጋር ህዝቡን ይቅርታ አደርጋለሁ። እኔ ግን ለስራዬ መተተኛ አይደለሁም፣ ማድረግም አልፈልግም። ልጆች አሉኝ፣ ልጆቼን ማሳደግ እፈልጋለሁ፣ ስራ መስራት እፈልጋለሁ። ልጆችን እንዳላችሁ አይገባም። ዘመናዊ እንድትይ እንደዚህ የምፈልገው እንደዚህ እንደዚህ የምፈልገው ብዙ ማብራሪያ ያፈልገው ዘመናዊ እኔ እዚህ ሀገር ለመምጣቴ አንቺ ምክንያት ነሽ። በየትኛውም መንገድ፣ በምን መልኩ የኔን ህይወት እስከምታመሰቃቂበት ሰዓት ላይ ለእኔ በጎችን አድርገሻል። በምንም መልኩ የሚካድ አደለም። አንቺ ጠላት ያደለሽ። አሁንም ያደረግሽው ነገር ሊጸጽትሽ ነው እንጂ የሚገባው ህዝቡ እዚህ የተሰበሰበው ህዝብ ህፃን አደለም። የሚሸወድ ህፃን አደለም። በየትኛውም መንገድ አዳምጪ፣ ናሽ እባክሽ አዳምጪ ስለዚህ አሁን እንደዚህ አድርግ ያለው አላደረግኩም፣ ያለው አላደረግኩም አትበይ። ስለተሰረቻለው ይቅርታ በሚል ህዝቡን ጠይቂና ውጪ፣ ካለበለዚያን ጥሩ አይመጣም። ግድ የለሽም አንቺ፣ ይቅርታ ለማለት የፈራሽውን እኔ እኮ ሙሉ ላይ ፈና መስቀቀለሽ ነበረ። እኔን እኮ እግዚአብሔር ደግሞ ባይወልደኝ እንደዚህ ነው፣ እንደዚህ ነው አይደልሽም። ስለዚህ ስለተሰረቻለው ይቅርታ ብለሽ ውረጅ። ግድ የለሽም ግድ የለሽም፣ አይጠቅምሽም። እል ግድ የለሽም። እኔ የምለምንሽ ስታሰርቻለሁ ይቅርታ ብለሽ ብቻ ውረች። አይጠቅምሽም። ጨርሻለሁ። መልሱ ያን እሺ ሐቡዬ ይቅርታ ማለት ችግር የለብኝም የቅርባይነት የታላቅነት ነው። ግን እውነት ስላለኝ አልኩሽ፣ እውነት ስላለኝ ህዝቡን ስላጉላላሁት ብቻ ይቅርታ አልኩሽ ገና ከመግባቴ በፊት በተያዘብኝ ቪዲዮ ምክንያትም በአንዳንድ ነገሮችም ብዙ ቪዲዮ አርግ ያለው ብዙ ቮይስ አለኝ ከሱ ጋር ብዬ የመጀመሪያ ቀን ተናገር ያለው ካስታወሽ ማለት ነው። አሁን እኔና እሱ እኔም ክርስቲያን ነኝ እሱም ክርስቲያን ነው። ከቻለ ሊፈርደን የሚችለው ቤተ ክርስቲያን። ይሄ በሃይማኖት መደበቅ ምን አመጣው? ሃይማኖት ውስጥ መሸሸግ፣ አንዴ በብሄር አንዴ በሃይማኖት መደበቅ ለምን ያስፈልጋል? ለምን ይህ በሃይማኖት መጽሐፍ ቅዱስ ይዘሽ መተሽ እንደዚህ ማል በሃይማኖት፣ ይኸውልሽ፣ ብዙ ጊዜ በሃይማኖት ለመደበቅ መሞከር፣ በብሔር ለመደመቅ መሞከር ሀቀኝነትን አያሳይም። ሀቀኛ ሰው በምንም አይደበቅም። ቆሞ ካጠፋን ጥፋቱን ይጋፈጣል። ጥፋትም ካለ ማንም ፐርፌክት የለም። ፐርፌክት አንድ አምላክ ነው። በቃ የሰው ሰው ሆኖ ማያጠፋ የለም። ጥፋት አለ። ሰው ነሽ። አጥፍተሽ ከሆነ ይቅርታ በጣም አጥፍቻለሁ። አለቀ ይዘጋል ፋይሉ እንጂ በሃይማኖት በብሔር መሞከር በጣም አጸያፊ ነገር ነው። በብሔርም በሃይማኖትም አልሸሸግም አልደበቅም ካልኩኝ አልኩሽ። እሱን አልኩሽ አደለም መድኒት አብልቼ ለመግደል ነውና አደለም መድኒት አብልቼ ለማጎሳቆል ነውና፣ ከእኔ ከአንደበቴ ሲርቅ ወንድሜን ያስለመንኩበት ጊዜ ያለኝ አልኩሽ እኮ ለዚህ ሰው ምስክር ቢያስፈልግ የሰው ምስክር አምጥቼ እንዲህ ተረውን አሰልፍልሽ ነበረ። የሰው ምስክር እኔ እናሱ አብረን የበላንበት ስንት ጊዜ የኖርንበት ከጎኔ የራቅ ብዬ ያለቀስኩበት ምስክር አለኝ። የሰው ምስክር ስለማያስፈልግ ነው። ግን እዚህ ጋር ህዝቡ እንዲረዳልኝ ብቻ እውነት ስላለኝ እኔ እናሱ እንተማማኝ። ወይስ አርጌበታለሁ? አዎ፣ ወይስ አርጋብኝ ወይ ተናዳ ነው ይበል፣ ወይ የሆነ ነገር ነው ይበል። ልመንለት ግን መድኃኒት እንዳላደረግኩበት ምሎ ያረጋግጥልኝ ወይ አላደረገችብኝ የሚበል እኔ ማስታወኩን ላንቺ ቪዲዮ የላከው ያስታወቀው እንዳመመው አቃለው። ግን እኔ አላደረግኩም፣ እግዚአብሔር በሚያውቀው እኔ አላደረግኩም። ለዛም ነው እንማል ያልኩት እንጂ መጽሐፍ ቅዱስ ምለሽ በቤተ ክርስቲያን በእኔ ባይደርስ ነገ ለልጆቼ ይደርሳል። አቃለው እምነት አለኝ። መጽሐፍ ቅዱስ በጣም ሀያል ነው፣ አይማልም እውነት ካለሽ ግን አያስፈራም። በእምነት አትደበቂ፣ ምንም መማማል አያስፈልግም። መድኃኒት እንዴት እንዳጠጣችኝ እሷን ከተችል አንቺ ልትደብቂ ለምን እንደፈለግሽ አይዶ ነው እምነትን። እኔና እሱ ክርስቲያን አይደለንም ወይ? ይህን ካላደረግሽልኝ በጣም አመሰግናለሁ። ይሄ ወካውን ከምን በሚያደ እንትን የሚለን አይደለም ሀው ይ የምትረጊኝ ከሆነ በሶሻል ሚዲያ ብቻ መተወሰ አይደለም እዙ ወተሰለሰለበት አንድ ነገር ልንገርሽ እኔ ሀቢባ ምን ይሄ ድራማ ስለሰራሽ መፈራ መስሎሽ ከሆነ በጣም ሀቅ ካለሽ አውልሽ እኮ ከማንም ጋር ብትታይ ማለት ነው። ሀቅ ካለሽ ከጎንሽ እኮ ሀቅ ከሌለሽ ግን ማንም ብትሁን ምንን በሃይማኖት ልንገርሽ አይደለ አንድ ነገር በሃይማኖት ብትደበቂ በብሔር ብትደበቂ እኔን ሀቢባን አታስፈራሪኝም። ፍትሐዊ ድብን አርጌ ፍትሐዊ ነኝ ድብን የዛለት ያው ልጅ ስላለቀሽ ብቻ እሱ ማስረጃውን ሳያመጣ ድራማ ስለሰራሽ ህዝቡ እንባሽን አይቶ ሀቢባ ማስረጃ የላትም እንጂ ልንገርሽ ማስረጃ የላትም እንጂ እንትን በይ፣ ፍትሐዊ ሁኚ ይወቃላት ብለውኝ በነጋታው እህቱ መታ ልንገርሽ በነጋታው እህቱ መጣ ውሸቴኝ ነው ብላ ይቅርታ ስጠይቅ እኔ ላይ ነበር የሚፈርዱብኝ። እኔ ሚዛናዊ ባልሆን ያለ መረጃ ያለ መረጃ አልሰማም ባልኖሮ ገባሻ? አንቺ ግን የሆንሽ ካፈርኩ አይመልሰኝ ነሽ። አሁንም ሌላ ቪዲዮ አለ፣ ቮይስ አለ፣ የሚከፈት እዚህ ጋር ሞር ነገሩ እየከረረ የበለጠ በራስሽ እያፈርሽ ከምትሄጂ ጉዳዩን ባጭሩ ቀጥተሽ ይቅርታ አጥፍቻለሁ፣ ሰው እኮ ነሽ አንቺ። መላእክ ነሽ እንዴ? ማታጠፊው ሰው ነሽ አጠፊው። ከሰማሽኝ፣ አልኩት አንደርሳንድ አድርግኝ ስሚኝ በምንም ልደበቅ አይደለም፣ እውነት ስላለኝ ነው የነገርኩሽ። ያለሁት አይደለም ወይስ ብዙ ነገር አድርጎ አስቀምጦ ሊሆን ይችላል። ተናገር ያለሁ ብዙ ወይስ አድርጎ ተቀምጦ ሊሆን ይችላል። እኔ ግን እውነት አለኝ። እውነት ስላለኝ እውነትን ደብቄ በቤተ ክርስቲያን ብዬ አልደበቅም። እውነት ግን እውነት ስለሆነ አባቶች ይፍቱልን። የኔና የሱን ጉዳይ ቤተ ክርስቲያን ትፍት። እሺ፣ እሺ፣ አንቺ ከህዝብ ትበልጫለሽ። ምን ሃይማኖት፣ የሃይማኖት ጉዳይ አይደለም ጉዳዩ። ይሄ ሶሻል ሚዲያ ላይ ነው። ይሄ እንማማል ማለት በሃይማኖት መደበቅ ነው። ተባሽ የልብን አድርሰው በሃይማኖት መደበቅ፣ የልብን አድርሰው በብሔር መደበቅ መደበቅ። ራስሽን ችለሽ በሁለት እግርሽ ቆመሽ ተጋፈጭ ጉዳዩን። በቃ አጥፍተሽ ከሆነ አጥፍቻለሁ ይቅርታ፣ አላጠፋውም እምትይ ከሆነ ማስረጃ ማምጣት ታጥፊክ። ሲምፕል ቆኖ ጉዳዩ የሰው ማስረጃ ቆ አይሆንም ስላልሽ እንጂ የሰው ማስረጃ ነበር። የሰው ማስረጃ እህቱን አመጣሽና ይኸውልሽ፣ የሰው ማስረጃ እህቱን አምጥተሽ፣ የገዛ እህቱን የእናቱን ልጅ ማስረጃ አምጥተሽ በነጋታው መታ እኔ ዋሽቼ ነው ቤተ ብዬ ነው ብላ ቋለች። የውል የሰው ማስረጃ እንዲህ ነው። ዛሬ መጥቶ ይመሰክርና ነገ መጥቶ ተገድጄ ነው ይላል። የዶክመንት ማስረጃ የሰነድ መናገር ለምፈልገው ማለት ነው። ችግር የለውም። መናገር የምፈልገው ሀሪባ እውነት አለኝ። እግዚአብሔር የኔና የፍቅርን ያሳለፈውን እውነት ለሱ ክፉ አድርጌ ከሆን ፈጣሪ የስራዬን ይስጠኝ፣ በልጆችም ላግኘው እሱም እግዚአብሔር ታምሩን አሳይቶኝ በልጆቹም ያገኘው እነሱም ታምሩን እንዲያሳየኝ ለመዳን ያለመሰጠው አለ። ለፍቅር እንደዚህ የሆኑ ሳይሆን ብዙ መከራ ያየውበት ብዙ ችግር ያየው። አሁን ሌላ ነገር እንዲወራ አይደለም። እባክሽ በቃ ሌላ በሚገባ ስሜን አጥፍተሽው አልኩ አሁን